ይህ አካባቢ ውሃ እንደ ስጋት ህብረተሰቡን የሚያፈናቅልበት አካባቢ ነው የነበረው። አሁን ግን ይህንን የውሃ ሀብቱን ወደ ቁም ነገርና ወደ ልማት ውሃው ዞሮ ውሃና ማሳው አንድ ላይ መጥተው በተለይ ደግሞ እነዚህ የምናያቸው የአቮካዶ ዝርያዎች መጀመሪያ አራት አምስት ዓመት በፊት አረንጓዴ አሻራ ስንጀምር ከውጭ የመጡ ቫራይቲዎች ናቸውና ሳዮን ወይም ደግሞ እንቡጣቸው በዶላር ተገዝቶ ነበረ፣ ወደ ሀገር ውስጥ ሲገቡ የነበረው በአሁኑ ሰዓት እነዚህ ዝርያዎች አገር ውስጥ ግራፍቲንግ ተሰርተው እዚሁ የሚመረቱበትና ና ወጣቶች ና አርሶ አደሮች በዚህ ደረጃ ለማስፋት የቻልንበት ሁኔታ አለ። ይሄ ሙሉ በሙሉ ይሄኛው ዝርያ አቮካዶ ለኤክስፖርት የሚሄድ ና ለኢንዱስትሪ ግብዓት የሆነ ዝርያ ነው። እዚህ ጋር ደግሞ አቮካዶ መሆኑ ብቻ ሳይሆን ሬዎቹ በጣም ለየት ያለ ና አካባቢው ለዚህ በጣም ምቹ የሆነ ቦታ እንደሆነ ነው የሚያሳየው። እንግዲህ ይሄ አቮካዶ ሲተከል አይታችሁ ከሆነ አራት በስድስት ወይም ደግሞ አራት በአራት በሆነ ርቀት ነው የሚተከለው በዛ መሀል አርሶአደሩ ፍሬ እስኪሰጥ ድረስ ሌሎች የበቆሎም ሆነ ሌሎች ኢንተርክሮፕ አድርጎ መስራት የሚችልበት ሁኔታ ይኖራል። እንግዲህ እንደዚህ አይነት አካባቢዎች የምግብ እህሎችን ብቻ ሳይሆን እነዚህ የውጭ ምንዛሪ የሚያስገኙ ለምግብ እና ስነ ምግብ ዋስትና ትልቅ አስተዋጽኦ ያላቸው ዝርያዎችን መትከል የውሃ ሀብቱንም ለመጠቀም ይረዳል። ከአንድ ሄክታር መሬት የሚገኘውም ገቢ በጣም ከፍተኛ ስለሆነ እንግዲህ ይሄ ተሞክሮ ውጤታማ እንደሆነ ታይቷል። እነዚህን አይነት ነገሮች እንዲሰፋ የማድረግ ስራ ከክልሉ ጋር ሆነን እንደ ግብርና ሚኒስቴርም አስፈላጊውን ድጋፍ ማድረግ እንደሚገባን ነው ተመለከትኩት ማለት ነው።